ሰላም ጤና ይስጥልን፣ ክብራንት መልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቅርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ የኤርትራ በቅርቡ ጦርነቱ አይቀሬ ነው ስትል ገለጸች። መንግስት ቀድሞ ተኩስ እንዲያቆም እስረኞችም እንዲፈቱ ተጠየቀ። የትግራይ ክልል ነዋሪዎች ክልሉን መልቀቅ ሊጀምሩ እንደሆነም ተገለጸ። ጀኔራሉ ወደ ጦርነት አይገባም አሉ። የምክር ቤቱ አባልም ያለመከሰስ መብታቸው ተነሳ። ህወሓት የውጭ ጉዳይ መግለጫውን ተቃወመ። የአሜሪካንም አምባሳደርን አባራለች። የአሜሪካው ሴነት ስለ ኢትዮጵያና ስለ ኤርትራም መግለጫ አውጥተዋል። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። በአቶ ጌታቸው ረዳ አስተዳደርና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መካከል የተፈጠረውን የሰላም ሽኩቻ፣ ይቅርታ፣ የስልጣን ሽኩቻ ወደ ውጥረት መሸጋገሩን የጠቀሰው ዘገባው አንደኛው አንጃ በመቀሌ የሚገኘውን ማዘጋጃ ቤት መቆጣጠሩን አሳወቀ። አንድ ሰው እንዳይጠቀ መቀስ እየፈለገ በመቀለ ዩኒቨርሲቲ መምህር ለዜና አውታሩ ሲናገር አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥመው ይችላል የሚል ስጋት አለኝ ሲል ገልጿል። በርካቶቹ ዛሬም በጭንቀት ላይ ናቸው፣ ጦርነቱ ይነሳል የሚል ስጋትም እንዳላቸው ነው የገለጡትም በተለይም በዩኒቨርሲቲ መምህርን ለዜና አውታሩ የገለጸውን ማብራሪያ ሲያስከትል አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥመን ይችላል በሚል ስጋት ላይ ነው ብሏል። ሌላው ነዋሪ ደግሞ ህዝቡ ክልሉን ጥሎ ለመሸሽ ጥረት በማድረግ ላይ መሆኑንም አክሎ ገልጿል። ምረት የተባለችው ይቺ ሰባት ዓመት ወጣትም ስትናገር ባለፈው ጦርነት ጊዜ በመቀሌ ውስጥ ታሽገን ነበር፣ አሁን እንዲደገም ፈጽሞ አንፈልግም ስትልም ገልጣለች። ጨምራም አሁን የክልሉን ለቀን ለመውጣት ጥረት እያደረግን ነው፣ ነገር ግን የአውሮፕላን ትኬል ለመቁረት ስንፈልግ እንኳን ሰሞኑን ያሉት በረራዎች የሙሉ መሆናቸውን ለማወቅ ችለናል ስትል ነው የገለጸቸው። ታዲያ ክልሉን ለመልቀቅ ሌሎች አማራጮች እየፈለግን ነው በማለት አስረድታለች። ነዋሪዎች በፍርሃት ውስጥ እንደሚገኙም ነው የተገለጸው። እንደ ኤፍ ዘገባ ከሆነ የደብረ ጽዮን አጀንዳ የመቀሌን ከተማ ማዘጋጃ ቤት ከተቆጣጠረ የራሱንም ከንቲባ ከሾመ በኋላ ነው በመቀለ የሚገኘው የሬዲዮ ጣቢያንም በቁጥጥር ስር ያስገባው። የዶክተር ደብረ ጽዮን ቃል አቀባይ ለዜና አውታሮ እንደገለጸው ከሆነ በተለይም ያለዳግም ዳግም ህጋዊ አልነበረም። ስለዚህ አሁን እኝን ከንቲባ መልሰን ሾማናቸዋል ሲል ነው የገለጸው። ይሁንና በመቀሌ ውጥረቱ ከፍተኛ ደረጃ ላይ እንደሚገኝ የጠቀሰው ዘገባ አቶ ሀጎስ የተባሉ የከተማ ነዋሪ የሰጡትን አስተያየትም አቅርቧል። አቶ ሀጎስ በአሁኑ ወቅት የከተማ ነዋሪ ያለውን ገንዘብ ለማዋጣት ባንክ ቤትም ላይ ተሰልፎ እንደሚገኝ ነው የገለጹት። ይህም የሆነው ፖለቲካዊ ውጥረቱን ተከትሎ የመሰረታዊ አገልግሎቶችን መቋረጥ ሊያስከትል ይችላል የሚል መሆኑን የጠቀሱት አቶ ሀጎስ ነዋሪው ሌላ ጦርነት አይደግፍም ሲል ሽቶታልም በጣም መከራና ስቃይ የበዛበት ማህበረሰብ ነው ሲሉ ገልጸዋል ለኤፍቢ በቀረበው ላቸው ዘገባ ላይ ይህ በእንዲህ እንዳለም የፖለቲካ እስረኞች እንዲፈቱ በክልሉም ያለው ግጭት እንዲቆም ኮሚሽኑ ጥያቄ አቀረበ። የተኩስ አቁም በማወጅ መንግስት ቀዳሚ እርምጃ መውሰድ ሰላም ንግግር እንዲገባም ተጠይቋል። በዋና ኮሚሽነሩ ፕሮፌሰር መስምር አሪያ የተመራው ልኡካን ነው በትላንትና ዕለት ወደ አማራ ክልል ባህርዳር ከተማ አቅንቶ የክልሉን መሰራረና ሌሎች ከፍተኛ ባለስልጣናቶችን የስራ ኃላፊዎች ጋር ውይይት ማድረጉ የተገለጠው። የኮሚሽኑ ልኡክ ወደ አማራ ክልል ያቀናው የአማራን ክልል አጀንዳ ማሰባሰብ የምክክር መድረኩን የሚካሄድበትን አስቸኳይ ሁኔታ ላይ በክልሉ መንግስት ጋር ለመነጋገር እንደሆነም ገልጠዋል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ፣ እንዲሁም በሌሎች ላይም ግፊት እንዲያደርግ ልኡካኑ የክልሉን ርዕሰ መስተዳደር በተገኙበት ጥያቄም አቅርቧል ነው የተባለው። በክልሉ ያለው ግጭት በአስቸኳይ የምክክር ሁኔታ እንዲኖር የክልሉ መንግስትም ተኩስ ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው ኮሚሽኑ ሉ ያሳወቀው። ርዕሰ መስተዳድር አቶ አረጋ ከበደም በህንን በተመለከተ የክልሉ መንግስት ኮሚሽኑ ስራ መሳካት እስካሁን ሲደረግ የነበረ ሁሉ በክልሉ የሚካሄደውን የምክክር መድረክ እንዲሳካ ድጋፉ እንደሚቀጥልም ነው የተናገሩት። ምክክሩ አሳታፊና አካታች በሆነ አስቸኳይ ሁኔታ እንዲካሄድም ኮሚሽኑ ያቀረባቸውን ጥያቄዎች በክልሉ መንግስት በኩል ተገቢው ትኩረት ይሰጣቸዋል ነው የተባለው። ይሁን እንጂ ይህን ዘገባ ከተ በተለይም የአማራ ፋኖ ትግሉን አጠናክሮ መቀጠሉ የታወቀ በመሆኑና መንግስት ጭንቀሱ ሲገባ በዚህ መልኩ ደግሞ ሌሎች መንገዶችን ለመቀየስ ያሰበው ነው ሲሉም ይህንን የምክክር ኮሚሽኑን እንቅስቃሴ አጣጥለውታል። በአስቸኳይ መንግስት የተኩስ አቁም ቅድሚያ እንዲወስድና በተለይም የታሰሩትን በአስቸኳይ እንዲፈቱ የሚለውን ነገር እያመጣ የሚገኙ በአሁኑ ሰዓት የፋኖ ትግል ጠንክሮ መቀጠሉንና በተለይም በጠቅላይ ሚኒስትር አብይ አህመድ በኩል ተልከው የተሰጣቸውን እየፈጸሙ እንዳለ ነው ነው የሚገለጸው። ብሎ አሁንም ጉዳዩን በጥርጣሪ እየተመለከተው እንደሆነም ነው የተገለጸው። ብዙዎቹም በተለይ በአማራ የሚገኘው ማህበረሰብ የዚህን ጉዳይ እንቅስቃሴ በትኩረት ልናየው ይገባል የሚል ሀሳብ ማንሳታቸውንም ነው ተገልጠዋል። በአዲስ አበባ ከተማ ከስድስት ሺህ ኩንታል በላይ የነቀዘ ስንዴ ለምግብነት እንዳይውል ታገደ። በአዲስ አበባ ምግብና መድኃኒት ባለስልጣን ከተቋቋመው ከርብ ሰብቱ በደረሰው ጥቆማ መሰረት ነው ባደረገው ማጣራት ይህንን የነቀዘ ስንዴ እንዳይበላ እግድ የጣለበት ባለስልጣኑ በደረሰው ጥቆማ መሰረት 6561 ኩንታል የነቀዘ ስንዴ ለምግብነት እንዲውል እንዳይውል ተገቢውን ክትትና ቁጥጥር ማድረጉ ነው ያሳወቀው። በባለስልጣኑ በደረሰው ጥቆማ መሰረት የቁጥጥር ባለሙያዎች ቡድን በማዋቀር ጥቆማ እየተሰጠበትን ድርጅት ላይ ተገቢውን ክትትና ቁጥጥር በማድረግ እርምጃውን የወሰደ መሆኑን አሳውቋል። በተጨማሪም እንደነዚህ አይነት ሆነ ሌሎች ህገወጥ አሰራሮችም የተበላሸ ምግብ እና መጠጥ በስምንት ስምንት ስድስት አራት ነጻ የስልክ መስመር በመጠቆም ሀሳባቸውን እንዲሰጡም ተጠይቋል። ትግራይ በትግራይ ክልል በተለይም ጦርነቱን ወደ ግጭት የሚያስገባን ምንም ጉዳይ የለም ሲሉ በተለይም የፌዴራል መንግስቱ ጣልቃ ሊገባ ነው የሚባለው ስህተት መሆኑ ተገለጠ። ከፌዴራል መንግስት ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባን ነገር የለም በሚል በውስጣችን የሚፈጠርም ግጭት ጦርነትም አይኖርም ሲሉ በዚህ ጉዳይ ላይ አስተያየታቸውን ሰጥተዋል። ግጭትና ጦርነት በውስጣችን ይሆናል ወይም ደግሞ ከውጭ በሚኖር ግፊት ይጀምራል የሚለው ጉዳይ ሊያሳስበን አይገባም፣ አይኖርም በምንም መልኩ ወታደራ ወደ ስልጣን የማምጣት ጉዳይ አይደለም። ይህ ፈጽሞ የማይሆን ነገር ነው። አለመቀበልና እንቅፋት መፍጠር አንዱ ወገን አንዱን ወገን አሸንፎ ለመውጣት ፍላጎት መኖሩ ነው ሲሉ ሌተና ጀኔራል ታደሰ ወረደ መግለጫቸውን ሰጥተዋል። ጦርነት ውስጥ አንገባም ሲሉ ፋን ነው የአማራ ፋኖ በወሎ ቤት አማራ ጠንክሮ በቀጠለ ወሎና እና ተጋድሎ በምዕራብ ወሎ ኮር ንጉስ ሚካኤል ክፍለ ጦርና ሼክ ሁሴን ጅብሪል ክፍለ ጦር በጋራ በመሆን ታላላቅ ጀብዶችን መፈጸማቸው ታወቀ። በተለይም ከትላንትና ጀምሮ በከሌላ ወረዳ 11 ፈረስ ቤት ከንጋቱ አንድ ሰዓት የጀምረው አራት ወረዳዎች ተውጣጦ ከመጣው ሚሊሻና አድማ ብተና ጋር በተደረገ ልህ አጨራሽ ውጊያ ነው በጀግኖቹ ክፍለ ጦሮች ጥምረት የበላይነቱ መጠናቀቁ የተገለጠው። ይህ ከአራት ወረዳዎች የተውጣጣውና የሚኒሻና አድማ ብተና አባላት በመከላከያ መካናይዝድ ኃይል ታግዞ ወደ ፋኖች ለማጥቃት ቢሄድም ያልታስቡ ዱብ ዕዳዎች ገጥሟቸው በሰው ህይወትና በቁሳዊ ከባድ ኪሳራ አስተናግደው መመለሳቸው ነው የተገለጠው። ተጋድሎ የአርበኛ ሃምሳ አለቃ አደም አሊ ሲመራ የዋለ ሲሆን ያገዛዙ ኃይል በርካታ ሞትና ቁስለኛን አስተናግደው አንድ የቡድን መሳሪያና ከፍተኛ ቁጥር ያላቸውን የተተኳሾችን ማርኳል። በዚህ ሚፋኑ በትን መቋቋም ያቃተው የተመሳጨው አገዛዙ ዙፋን ጠባቂ ሆዳደር ሚኒሻና አድማ ብተና የህዝቡን ተቋምና የገበሬውን እህል የነጋዴውን ሱቆች መዝረፉ ነው የተገለጠው። ቢሆንም ግን አማራ አሁን ትግሉን አጠናክሮ ወደፊት እየገሰገሰ መሆኑ ተገልጧል። የምክር ቤቱ አባል ያለመከሰስ መብታቸው ተነሳ። የክልሉ ምክር ቤት አንድ ያለመከሰስ መብታቸውን እያስነሳው በተለይም በትናንትናው ዕለት የቤኒሻንጉል ጉሙዝ ክልል ምክር ቤት የአንድ ምክር ቤት አባሉን ያለመከሰስ መብት ነው ያነሳው። ምክር ቤቱ አስቸኳይ ጉባኤ አቶ ዮሐንስ የተሰማ የተባለውን የምክር ቤት አባል ያለመከሰስ መብቱን አንስቶታል። በተደጋጋሚ ጊዜያቶች የህግና ህገመንግስቱ ጥሰቶች እየበረከቱ እየሄዱ መሆኑ የተገለጸ ሲሆን መንግስት በተለይም አለመከሰስ መብታቸው በህገ መንግስቱ የተገድበውን ጉዳይ በተመለከተ ሰዎችን ካሰረና ካጉላላ በኋላ በኋላ ላይ እንደገና ሌላ የአለመከሰስ መብት እንዲነሳ ማድረጉ ነገር አሳሳቢ እየሆነ መጥቷል፣ ተብሏል። የምክር ቤት አባሉ ግጭቱን የሚቀሰቅሱ የክልሉና የምክር ቤቱን ክብር የሚነኩ መረጃዎችን በማህበራዊ ሚዲያ ማሰራጫቸውን ተገልጸዋል። በተለይም የክልሉ ምክር ቤት ስድስት ዙር አምስተኛ ዓመት አንደኛ ስራ ዘመን ሁለተኛ መደበኛ ጉባኤ ውሳኔዎችን ካሳለፈ በኋላ ነው በዚህ ድርጊት መሳተፉን የክልሉ ፍትህ ቢሮ ኃላፊ ማሀመድ ሐሚድ ለምክር ቤቱ በሰጡት ማብራሪያ ላይ የገለጡ ቁጥጥር እኚሁ የምክር ቤት አባል ከህዝብ የሚነሳ ሐሰተኛ መረጃዎችን ማሰራጨት እና እንደዚሁም ደግሞ የመንግስት አካላት ጋር ግንኙት እንዳላቸው አመላካች መረጃዎች መኖራቸውንም ገልጸዋል። የምክር ቤቱ አባል በተጠረጠሩበት ጉዳይ በህግ ተጠያቂ እንዲሆኑ የቀረበው ማብራሪያ ተከትሎ የክልሉ ምክር ቤት አቶ ዮሐንስ ከተማ ተሰማ ያለመከሰስ መብት እንዲነሳ በሙሉ ድምፅ ማጽደቁን የክልሉ ኮሚኒኬሽን ጉዳዮች ቢሮ አሳውቋል። ትግራይ በውሸት ቢደጋገሙም ወደ እውነት አይለወጥም፣ በሚል በትላንትናው ዕለት በአዲስ አበባ የትግራይ ጊዜ አስተዳደር ጌታቸው ረዳና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሰጡትን ማብራሪያ ህወሓት አጣጣለው። ተገቢነት የሌለውም ሲል አውግዞታል። በመግለጫው በትግራይ ክልል በተለያዩ ጥቂት አካባቢ ች መስተዳደሩ ላይ የተወሰደ እነዚህ ግባ የማይባሉ ህግ ማስከበር እርምጃዎች በአቶ ጌታቸው ረዳና በአዲስ አበባ አንዳንድ ከፍተኛ ባለስልጣናት የፕሪቶሪያዊ ጦርነት ማቋረጥ ስምምነት ላይ የተወሰደ ጥቃት ነው ተብሎ በተሳሳተ መንገድ እየተነገረ ነው ሲል ገልጠዋል። ይህም የዓለምን አቀፉን ማህበረሰብ ትኩረት ዋና ይዘቶች ላይ እንዳያተኩር ለማድረግ እንደሆነ ነው ሲል ገልጧል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቲስም በተለይ በቅልቦና እና በስምምነቱ መሰረት ተግባራዊ ለማድረግ ከመስራት ይልቅ አንዳንድ አጀንዳዎችን መንግሥት ይህንን ተግባራዊ እንዳያደርግ መንገድ እያስተናከሉ የሚለው የጌታቸው ረዳን ክስ በመጠቀም ይበልጥ ጠቃሚ ሆኑ አግኝቷቸዋል። ይህ ፍጹም ልቦለን ነው በማለት አቶ ጌታቸው ረዳና ዶክተር ጌዲዮን ያቀረቡት መግለጫ ላይ ተቃውሞውን አሰምቷል። በተደጋጋሚ ጊዜያቶች የሚደረጉ አሳቶች ተገቢነት የላቸውም ሲል ነው የገለጠውም። ይህ አማራ ፋኖ ነው። በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድም ከዳማ ማርያም ህዝብ ጋር በወቅታዊ ጉዳዮች ላይ ሰፊ ምክክር ማድረጉ ተገለጸ። በተለይም በተደጋጋሚ ጊዜያቶች የአማራን ክልል ለማውደም መንግስት እያደረገ ያለው ጥረትን በተመለከተ እኛ መልሶ በመገንባት ላይ እንገኛለን ሲሉ ነው ፋኖቹ እየገለጡ የሚገኙት። በዚሁም መሰረት ማህበረሰቡንም ሰብስበው እንዲህ ሲሉ ተናግረዋል። የአንደኛ ክፍለ ጦር የባህር ዳር ብርጌድ የህዝብ ግንኙነት አላፊ ነኝ። ይህ ማለት እንግዲህ የኛ መላ አማራ ላይ እየተሰሩ ያሉ ግፎችን በዓለም ላይ ያሉ ሁሉም እንዲያውልን በደላችን፣ ጮታችን፣ ግፎቻችን እንዲያውልን ለሚመለከቱት አካል ማድረስ ነው። የኔ ስራ ማለት ነው። ሌላኛው እንግዲህ መንግስት ነኝ ብሎ የሚያስበው አካል አሁን ምንም ላይ ከስም የዘለለ በተግባር የሌለው አብይ አህመድ እየሰራቸው በህዝባችን ላይ እየሰራቸው እየተፈጸሙ ያሉ ግፎችን ለመላው ዓለም እንዲያውልን የማድረስ ሥራ ነው የኛ ሥራ ማለት ነው። እንግዲህ ምንድነው? ብዙ ርቀት ሳንሬድ ከባለፉት ወራትም ጀምሮ እንግዲህ ትላንት በትላንት ነው ቀን የተሰዉት አባቶቻችን አቶ አባተ ገነትና እንግዲህ ወጣት አክሊልን፣ እነዚህ ንጹህ ማሳያዎች ናቸው። እነዚህ ወንድሞች አገር ሰላም ኖሮ ቤታቸው በተቀመጡበት ወጣው ባሉበት ሰዓት ነው። ምንም አይነት ወንጀል፣ ምንም አይነት ጥፋት ሳይወርባቸው ተላላኪው፣ አሽከሩ ነፍሰ በለው አብይ አህመድ እንዲህ አድርጎ ወንድሞቻችን ይነጠቀን ማለት ነው። በተደጋጋሚ ጊዜያቶች በአማራ ክልል እየተደረገ ያለው ጦርነትን በተመለከተ ህዝቡ ነግቶ እንዲጠብቅም ነው መልክቱ የተላለፈለት። ይህ መሆን የለበትም። በተለይም በሃይማኖት ጉዳዮች ላይ ግጭትን በመፍጠር እየተንቀሳቀሰ ያለው በስልጣን ላይ ያለው መንግስት አሁንም፣ ግርምጃ ለመውሰድ የተዘጋጀው ፋኖ ያለ ምክንያት አይደለም ሲልም ገልጿል። ይህንን ህብረተሰቡ ከጎናችን በመሆኑ እጅግ ከልብ እናመሰግናለን ሲል ነው የፋኖ አመራሩ ከህዝቡ ጋር ባደረጋቸው ውይይቶች የገለጠው። የውጭ ዜናዎችን እናቀርባለን። የአሜሪካ ደቡብ አፍሪካ አሜሪካ የደቡብ አፍሪካ አምባሳደር አባረረች። የአሜሪካ የደቡብ አፍሪካ አምባሳደር ኢብራሂም ራሶን ናቸው። ትራምፕና አስተዳደራቸው አላሉ ስትል ማባረሯን ያስታወቀችው ከዚህ በኋላ እርምጃ ወስዳለሁ ማለቷ ተገቢነት የሌለውም ነው አምባሳደሩ የገለጹት። በተለይም የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሮባይን በኤክስ ገጻቸው ኢብራሂም ራስር የዘር ግጭትን ለፖለቲካ ጥቅም ሲል የዘር ግጭቶችን የሚያቀጣጥል ፖለቲከኛ ነው ሲሉ ነው የወቀሷቸው። አምባሳደሩ ዓርብ ዕለት ይሰጡት በነበረው ሌክቸር ላይ ያነሱትን ሀሳብ ለማባረራቸው ምክንያትም እንደሆነ ነው የተገለጸው። በዚህ ውይይት ላይ ነው ፕሬዚዳንት ትራምፕ የነጩን የበላይነት ለማምጣት የሚታገሉ ሲሉም ይገልጿቸዋል። የአሜሪካ የነጭ ቁጥር እየቀነሰ በመሆኑ የትራምፕ አስተዳደር የሚያቀነቅነው አሜሪካን ዳግም ሀያል እናደርጋታለን ሜክ አሜሪካን ግሬት አገን መፈክር ይህንን ለመለወጥ የሚቀሳቀሱ ናቸው ሲልም ገልጾታል። very clear data that shows

የአፍሪካ ኅብረት ባወጣው መግለጫ በትግራይ ያለውን ሁኔታ እየተከታተለ እንደሆነ በመግለጽ የክልሉ የሰላምና መረጋጋት ወሳኝ እንዲሆንም ነው ያሳወቀው። ነገሮች እየከረሩ መምጣቱን እያሳሰበው የአፍሪካ ኅብረት ሁሉም አካላት ከግጭት በመቆጠብ ውይይት እንዲያደርጉና የፕሪቶሪያን ስምምነት መሰረት እንዲከተሉም አሳስባለሁ ሲል ገልጧል። ለፕሪቶሪያው ስምምነት መገዛት የተገኘ ሰላም ለመጠበቅና ለዘላቂ የሰላም ግንባታ እርቅና ልማት የሚደግፉ ሁኔታችን ለመፍጠር ወሳኝ መሆኑንም አክሎ ገልጧል። ይህ መሆን አለበትም ሲል ነው ያሳሰበው።

የሩሲያ መንግስት ማስጠንቀቂያውን ሰጥቷል። እጃችሁን ስጡ ትተርፋላችሁ፣ ሲሉም ነው ፑቲን የገለጹት። የሩሲያ ፕሬዚዳንት ቭላድሚር ፑቲን ዩክሬን በኩርስክ ላሉ ወታደሮች የእጅ ስጡ ትዕዛዝ እንዲያስተላለፉም ነው የተገለጸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሞስኮ የእነዚህን ወታደሮች ነፍስ እንድትታደግ ጥሪ ማቅረባቸውን ተከትሎ ነው ፑቲን ይህንን ያሉት። ትላንት በብሔራዊ ደህንነት ምክር ቤት ጉባኤ ላይ ባደረጉትም ንግግር ቭላድሚር ፑቲን ወታደሮቹ ትጥቅ ፈተው እጅ ከሰጡ ህይወታቸው ዋስትና አለው ሲሉ ነው የተናገሩት ይህ መሆን አለበትም ብለዋል። አሜሪካ የአሜሪካው ሴኔት ስለ ኢትዮጵያና ኤርትራ ጉዳይ መግለጫ አወጡ። የአሜሪካው ሴኔት የውጭ ጉዳይ ሊቀመንበር ኢትዮጵያና ኤርትራን ውጥረት እንዲያረግቡም ነው ያሳሰቡት። የአሜሪካው ሴኔት የውጭ ጉዳይ ኮሚቴ ሊቀመንበር ሴናተር ጀምስ ሬሽ ናቸው። በትግራይ ክልልና በአጎራባች አካባቢዎች ዳግም ግጭት ቢነሳ አስከፊ አደጋ ያስከትላል ሲሉ ያስጠነቀቁት የኢትዮጵያና የኤርትራን ውጥረት በአስቸኳይ እንዲቀውም ነው ጥያቄያቸውን ያቀረቡት። ሴናተር ጀምስ ማስጠንቀቂያ የሆነሱት በኤርትራና በኢትዮጵያ መካከል ውጥረት እየጨመረ መምጣቱና በህወሓት አመራሮች የተፈጠረው የውስጥ ክፍፍል ነው ማይሉን ማየሉን ተመልክቶ ነው። በተለይ ጊዜ አስተዳደሩ ቀውስ ለመቆጠር ከፌዴራል መንግስት አስፈላጊው ድጋፍ የጠየቀ ሲሆን ህወሓትም ጥሪውን ውድቅም አድርገዋታል ብለዋል። ነገሮች እየከረሩ ከሄዶ አደጋው እየከፋ እንደሚሆንም ነው የተገለጸው። ይህ መጠንቀቅ ያለበት ነው ሲሉ ገልጠዋል። እንግሊዝ፣ አንድ እንግሊዛዊ በሮቶ አጃቢ ተገጭቶ መገደሉ ተገለጸ። እድጋን ቻርለስ ፍረግ የተባለ ግለሰብ ነው ትላንትና ዕለት ጋንግ ሮድ የተባለ አካባቢ ተገኝቶ ህይወቱ ማለፉ ይህ የተገለጸው። ይህ አሽከርካሪ በፖሊስ ተይዞ የነበረ ቢሆንም በዋስ መለቀቁ ታውቋል። የፕሬዚዳንት ሮቶ መኪና አጅቦ ሲጓዙ ከነበሩት ተሽከርካሪዎች አንዱ እየነዳ በነበረበት ሰዓት ነው ግድያው የተፈጸመው ተብሏል። ኬንያ ሱዳን ተፋላሚ ትደግፋለች በሚል ከኬንያ የሚገቡ ምርቶች ሙሉ በሙሉ እገዳ ጣለችባቸው። ኬንያ በኩል አሁንም ሱዳንን ለሁለት ዓመታት በዘለቀው የእርስ በርስ ጦርነት ከሰራዊቱ ጋር እየተዋጋ ያለውን የፈጥኖ ድራሽ ኃይል በተለይ በናይሮቢ ማስተዳገሯን ተከትሎ ነው ከኬንያ የሚገቡ ምርቶችን ሙሉ በሙሉ ያገደችው። ባለፈው ወር የፈጥኖ ድራሽ እና ተባባሪዎቹ በሱዳን ትይዩ መንግስት የመመስረት ፍላጎት እንዳላቸው የሚገጸው መመስረጃ ቻርተር በኬንያ መፈራረማቸው አይዘነጋም። የሱዳን ንግድ ሚኒስትር በወጣው መግለጫ ከኬንያ በሁሉም ወደቦች፣ አየር መንገዶችና መሸጋገሪያዎች ላይ በተቻለ መጠን እርምጃችንን አጠናክረን እንወስዳለን ሲልም ገልጿል። ይህንን እርምጃ አሁን አጠናክረናል ብሏል። ውገዳውን አጠናክሮም እንደሚቀጥል አሳውቋል። እስራኤል የእስራኤል ወታደሮች ሁለት የኢትዮጵያን፣ አንዱ ኡጋንዳያን ተኩስ በተኩስ መገደላቸው ተገለጸ። የእስራኤል ወታደሮች ትናንትና ሆነ ከዮርዳኖስ አቋርጠው ወደ እስራኤል የገቡ ሁለት ኢትዮጵያውያንና አንድ ኡጋንዳያን ተኩሶ መግደላቸውን ነው የሀገሪቱ የዜና ምንጮች የገለጹት። ወታደሮቹ የተሰጣቸውን ትእዛዝ፣ ማስጠንቀቂያ ተኩስ እንዲተኩሱ እንደነበረ ዘገባዎቹ አመልክተዋል። ይህንን እርምጃ መውሰዳቸው ተገቢነት ያልነበረው እንደሆነም ነው እየተገለጸ የሚገኘው። በርካታ ጥገኝነት ጥያቄዎች፣ የህገወጥ ሰዎች ዝውውር ሰለባዎች ከዮርዳኖስ ወደ እስራኤል እንደሚገቡና ድንበር ጠባቂ ወታደሮች እንዲመልሷቸው ስልጣን እንደተሰጣቸው ነው ዘገባው አክሎ የገለጠው። ወታደሮቹ ግድያውን የፈጸሙት ሟቾቹ ስጋት የሚደቅን እንቅስቃሴ ማድረጋቸው እንደሆነ የሀገሪቱ መከላከያ ባለስልጣን ተናግረዋል። አንድ ኢትዮጵያን ጨምሮ አምስት የውጭ ዜጎች ደግሞ ታስረው ወደ ዮርዳኖስ መሄዳቸው ነው የተገለጠው። በመጨረሻም ኤርትራ፣ የኤርትራ ኤምባሲ በአዲስ አበባ መግለጫ ሰጠ። በአጭር ጊዜያት ውስጥ ጦርነት የማይቀር ነው ብለዋል። ያለ ጫና የምስራቅ አፍሪካን ካርታ ሊቀየር እንደሚችል አውዳሚ ጦርነት በቅርቡ ሊነሳ ይችላል ሲናሁ የገለጸው ዓለም አቀፉ ማህበረሰብ፣ ሀያላን አገሮች ለማስቆም መቻኮል አለባቸውም ሲል ገልጧል። የኤርትራ ስም ሲነሳ እንደተለመደው በጦርነቶች ጸሎቶች ላይ ፍጹም ውሸት ታጅበው ይሰማሉ። የኤርትራ ጦርነት የትግራይን መሬት የያዘ ኤርትራ ስለ ተስማማች የፕሪቶሪያን ስምምነት ለማክሸፍ ጦርነት ልትከፍት ትችላለች። የዋት አንድ ወገን ከኤርትራ ጎን ነው። ኤርትራ ፋኖን እየረዳች ነው። ከኤርትራ ከግብፅ ከሳውዲ አረቢያ ወዘተ በኋላ አላት ጮት ማለቂያ የለውም ይላል በመግለጫው። የኤርትራ ሕዝብ በየብስ በባህር እና በደሴቶች የተትረፈረፈ ሀብት አለው። ይህንን በተመለከተ በተደጋጋሚ ጊዜያቶች የሚሰጡት እየተዛቡ ምረጭ ናቸው ነው ሲል ገልጧል። በመግለጫው በተለይም በታሪክ ውስጥ የተወረረ አስቀያሚ ታሪክ የለም ግን ተወረረ በፕሬዚዳንት ኢሳያስ አፈወርቂ አነጋገር የኛ ያልሆነን አንፈልግም፣ የራሳችንንም አንሰጥም የሚለው የሱ የታወቀ መርህ ነው ብለዋል። ነገር ግን ኤርትራ በድንበር ኮሚሽኑ በአለም ካርታ ላይ ከተደነገገውና በአለም ካርታ ቦታ ላይ ከተደነገው ዓለም አቀፍ ድንበሮች ውጭ የትኛውንም ፓርት ንብረትም ሆነ መሬት አትይዝም ሲሉ ገልጠዋል። ኤርትራ በክልሎቹ ሀገራት ውስጥ ጉዳይ ጣልቃ መግባትና አንዱ ወገን በመደገፍ ሌላውን ለማጥቃት ፍላጎትም ሆነ ፍላጎት የላትም። እንደ ፕሪቶሪያ ውል ያሉ ስምምነቶች የሚመለከተው በቀጥታ ለኤርትራ ሳይሆን ለሚመለከታቸው ሰዎች ነው ሲል ገልጠዋል። አንዱ ሱዳራዊ ጀነራል በአንድ ወቅት ኤርትራ የአንድ ወገን ወይም የሌላ ወገን ደጋፊ አይደለችም ማለቱንም ጠቅሷል። ከኤርትራ አንጻር በየትኛውም የቀጠና ክፍፍል ውስጥ የሚፈጠር ማንኛውንም አሳሳቢ ሁኔታ የመላው ቀጠና ስጋት ነው። ከውጭ ጣልቃ ገብነት ይልቅ ለሀገር ውስጥ ተዋናዮች ቅድሚያ መስጠት መፍትሄ በክልሎች ትብብር እንዲገኝ ግልጽ አቋም አለው ሲልም ገልጠዋል። በተለይም ጨለማን ጨለማ በማፍረስ አይቻልም ጨለማን የመንጠቅ ኃይል ብርሃን ብቻ ነው። እናም ለጦርነት መጸለይ እና ጥላቻን መደበቅ ሰላምና መረጋጋት ሊያመጣ አይችልም። ስለዚህ ፍርሃትና ጥርጣሬ፣ ጥላቻና ግጭት፣ ሌት ተቀን ጦርነት ከመለመን ይልቅ ለሰላም ለመተባበር ቁርጠኝነት ድፍረት ይጠይቃል ሲል ገልጠዋል። ጦርነቱን ከማሸነፍ ይልቅ ሰላምን መፍጠር ነው ያለብን ሲል ነው ኤርትራ በአዲስ አበባ የሚገኘው ኤምባሲ መግለጫውን ያወጣው። ክቡራንት መልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱሾ ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምትሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት ዘውዱ መንግስት፣ የነበርኩኝ ጤና ስጥልኝ።